እንደ አውሮፓውያን አቆጣጠር በ1999 የተመሠረተው የቡድን ሀያ አባል ሀገራት በዓለም የፖለቲካ ኢኮኖሚ ውሳኔዎች ቁልፍ ሚና ያለው የሀገራት ስብስብ ነው። ከዓለም አጠቃላይ ምርት 85 በመቶ እንዲሁም ከዓለም አቀፍ ንግድ 75 በመቶ ድርሻ የሚይዙት የቡድኑ አባል ሀገራት የዘንድሮውን ጉባኤ ለመጀመሪያ ጊዜ በአፍሪካ አህጉር በደቡብ አፍሪካ ጆሃንስበርግ ከተማ ከቀናት በፊት አካሂዷል። የባለብዙ ወገን ትብብር ዲፕሎማሲን የምትከተለው ኢትዮጵያም ባለፉት ዓመታት ባከናወነቻቸው የተለያዩ ሥራዎች ስኬታማነት ማነት በቡድን ሀያ ባለ ሀገራት ጉባኤ በመጋበዝ ተካፋይ ሆናለች። በጣም የበለጸጉ በኢኮኖሚም በሴኩሪቲውም በአጠቃላይ በተባበሩት መንግስታት፣ ሆን በሌሎች ሁኔታዎች የመወሰን ችሎታ ያላቸው አገሮች የሚሰበሰቡበት ነው። ስለዚህ ውሳኔው ቀላል አይደለም። በዚህ ሁኔታ ውስጥ የሚጋበዙ ሀገሮች ደግሞ ምን ያህል አስፈላጊ እንደሆኑ መገመት ይቻላል። ስለዚህ ኢትዮጵያ ቤት ውስጥ በሰራችው ስራ ለዚህ ተጋባዥነት አብቅቷታል። ብዙ ፕሮጀክቶቿን በጉልህ አሳይታ እንግዲህ የሚታዩትም ከተሞቹንም ማየት ትችላለህ። እነዚህን ሁሉ ስታሳይ የዓለም መፈለግ ኢትዮጵያ እንድትጋበዝ አድርጓታል። እዛ ሰርታ ነው ማለት ነው። በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ በጉባኤው ተሳትፎ ያደረገ ሲሆን ጠቅላይ ሚኒስትሩ የቡድን ሀያ አባል ሀገራት መሪዎችን እና የተለያዩ ዓለም አቀፍ ተቋማት መሪዎችን ከጉባኤው ጎን ለጎን በማግኘት ያካሄዱት ውይይት የኢትዮጵያን ብሔራዊ ጥቅምና የአህጉሩን ተቀዳሚ ጉዳዮች ለማስረዳት እድል የፈጠረ መድረክ መሆኑ ተገልጿል። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ፣ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። ለያዘቻቸው ትልልቅ ፕሮጀክቶች የሙያ ድጋፍ ትፈልጋለች፣ የቴክኖሎጂ ድጋፍ ትፈልጋለች የገንዘብ ድጋፍ ትፈልጋለች። የዲፕሎማሲ ድጋፍ ትፈልጋለች። አሁን የባህር በር ጥያቄዋ መመለስ አለበት። ይሄ ትልቅ አጋጣሚ ነው። እንደዚህ አይነቱ መድረክ ላይ የተገኝተ ፍላጎትን በግልጽ መናገር ፌስ ቱ ፌስ። ስለዚህ ከዚህ አንጻር ኢትዮጵያ እንዲህ አይነት ኮር የሆኑ ወሳኝ አጀንዳዎቿን በግልጽ ያቀረበችበትና ይሁንታ ያገኘችበት ነው። በአሁን ሰዓት ይሁንታ። ስለዚህ ጥረቱ ይቀጥላል። ከሰሞኑ የማሌዥያ ጠቅላይ ሚኒስትርና የሲንጋፖር ጠቅላይ ሚኒስትር በኢትዮጵያ ያደረጉት ይፋዊ ጉብኝት ሌላኛው የዲፕሎማሲ ስኬቶች ናቸው። ኢትዮጵያ ከሀገራቱ ጋር ያላት ወዳጅነትና ትብብር እያደገ መምጣቱን የሚያሳይ ሲሆን ይህንን ግንኙነት በጋራ ተጠቃሚነት ላይ ለማጽናት የሚያስችሉ በበርካታ ዘርፎች የመግባቢያ ሰነዶች የተፈረሙበት ጉብኝትም ነበር። በሌላ በኩል ኢትዮጵያ 32ኛውን የዓለም የአየር ንብረት ጉባኤ ኮፕ 32 እንድታዘጋጅ ያቀረበችው ጥያቄ ተቀባይነት ያገኘችበት ሳምንት ሲሆን ይህም ኢትዮጵያ በሀገር ውስጥ የሰራችው የአረንጓዴ አሻራና የግሪን ዲፕሎማሲ ቁልፍ ስኬት ነው። ይሄ ግሪን ሌጋሲው ሲጀመር ዳይቨርሲፋይድ ሆኖ አሁን የምንተክላቸው ዛፎች የምናደረጋቸው ነገሮች ምግብም ናቸው፣ ዝናብም ናቸው፣ መጠለያም ናቸው፣ ሁሉም ነገር ናቸው። ይሄንን አግሬሲብሊ ነው የተሰራው። እዚህ በፕላን ታይቶ ማለት ነው እንግዲህ አለም በሚያየው ቴክኖሎጂ እየተጎበኘ ነው የተሰራው። ያ ግሪን ዲፕሎማሲን አመጣ። ይሄ ሰርተን ተግብረን ስላሳየን ነው። እና ወደፊትም የበለጠ እንድንሰራ ደግሞ ሞራል የሚሰጥ ነው ይሄ ጉዳዩ። በዛም ላይ ደግሞ የምንሰራቸው ትልልቅ ዲፕሎማሲዎች ይኖራሉ። ኢንቨስትመንት ጥቅም አለው። የሚመጣው ኢንቨስትመንት ቀላል አይደለም። ኢትዮጵያ በአህጉሩና በቀጠናው ያላትን ተሰሚነት በማሳደግ ብሔራዊ ጥቅሞቿን ለማስከበር የተገበረችው ያለው የዲፕሎማሲ ስራ ውጤት ማሳየቱ ይገለጻል።